የሀይሚና የብሩክ ነገር እንግዲህ እንደምታዩት እያለ እያለ እዚህ ደርሷል ማለት ነው። ብሩክም ምንም ማድረግ አልችልም እያለ ይገኛል። ሀይሚም ደግሞ በጣም አዝናለው ብላለች ና ራሷንም እየወቀሰች ፀፀት ውስጥ ትገኛለች ና ያ የሆነበት ምክንያት ምንድነው? ከመቸኮሏ ብዛት ነው። ትናንትና በሰራሁት ቪዲዮ አንዳንድ ልጆች እየገባችሁ በቃ ልጅቷን ተፋቷት፣ ምን ታርጋችሁ ምናምን እያላችሁ ለሀይሚ ተቆርቋሪ መስላችሁ ስትሳደቡ ነበረ። ግን ለእናንተ መልስ እንዲሆናችሁ ዘንድ ለማግኘትና ልመልስላችሁ አንድ የምትወዱት ሰው እንደው በቤት ውስጥ የምትወዷት እህታችሁ ወይ ወንድማችሁ ቢሆን ኖሮ ወደ ጥፋት ውስጥ ሲሄድ ጸጥ ብላችሁ አታዩትም። ማለት ወንድም ይህንን አታደርግ፣ ይህንን አጠፍተሃል፣ ይህንን መመለስ አለብህ፣ ይቅርታ መጠየቅ ካለበትም እንደዛ እንዲሆን ታደረጉታላችሁ እንጂ ጸጥ ብላችሁ እጃችሁን አጣጥፋችሁ ሰው አይደል ይሳሳታል እኮ ሰው አይደልች ትሳሳታለች ብላችሁ እኮ ጸጥ አትሉ ማለት። ሀይሚ ግን ከልባችሁ እንደማትወዷት የተረዳሁት በዛ ነው። እኔ ሀይሚን ቀድሜ ተናግሬ ነው ይሆን? እኔ የተናገርኩት ነገር በቀጥታ ሆኖ ሳይሆን ደግሞ ተበሳጭቼ ኃይለኛ የሆነ በጣም በንዴት እናገራለሁ እንጂ አስቀድሜ እያንዳንዱ ነገር እናገራለሁና ሀይሚንም እኔ ከዚህ በፊት ተናግራለሁ። የሆነ ጊዜ ፕራንክ አንድ ቀን ሁለት ቀን ማሳደር ጀመሩ። ከዛ አንድ ሳምንት ማሳደር ጀመሩ። በጣም እየሰፋ በሄደ ቁጥር ከዛ ምን አይነት ቅራኔ አሁን ኖርማል አይደሉም። የመጀመሪያ ፍቅራቸው ንጹሕ ልባቸው አይደለም ያለው። አሁን ላይ ብሩክን በሀይሚ ላይ እየያዘባት ትንሽ እየነገር አለች። ሀይሚን በብሩክ ላይ የያዘችው ትንሽ እየነጥብ ነገር አለ ማለት። የሰው ልጆች ናቸው አይደል? የሆነ ቀን ላይ የሆነ ነገር ሲፈጠር ትይዛላችሁ። ከዛ የሆነ ነገር ሲፈጠር የሆነ ቀን ላይ ደግሞ የሆነ እየሰፋያችን ነገር እየቋጠራችኋት ነው የምትሄዱት። ሰውኛ ባህሪ ነው ይሄ ማለት ነው። ያ እንዳይሆን ምንድን ነው የዕለት ተዕለቱን ዛሬ የጠፋውን ነገር ነገ አለመድገም፣ በጭራሽ ዛሬ የተሳሳተችሁትን ነገ አርማችሁ ሄዳችሁ፣ ነገ የተሻለ ነገር ነው እንጂ ማድረግ ያለባችሁ። እዛው ላይ ከኖራችሁ ምን አይነት ትርጉም ሊኖረው ይችላል? ያንን በማሰብ ነው ለሀይሚም ለብሩክም ምክር ስሰጥ የነበረው። እኔን ከምን አንጻር ለምን እንደምትናገሩኝ ባላቅም፣ ለማንኛውም ማስተዋሉን ይስጣችሁ። ስለ እናንተ ላወራ አደለም የመጣሁት። አሁን ግን ስለ ሀይሚ ነው። ሀይሚ እንግዲህ እንደምታውቁት ጥፋት አጥፍታለች ሰሞኑን። ግን አሁንም አውቃ አደለም ያጠፋችሁ። አይ ነው አቃሉ፣ አውቆ ሰው አይጠፋም። በእርግጥ የሚያጠፋ ሰው አለ ግን ሀይሜ አውቃ አይደለም የሚያጠፋቸው ሳታቅን የተሳሳተችው ግን መሆን የነበረበት አንዴ ከመወሰኗ አንዴ ከመናገሯ አንዴ ከማድረጓ የሆነ ነገር ከማሰቧ በፊት ሁለቴ ሶስቴ ብታስብ አትሳሳትም ነበር ሁለቴ ሶስቴ ያስባበት እንኳን ያ ነገር ብትሳሳት ኖርማሉ በቃ የተሶኬ ፈጣሪ ያለው ይሆናል ብላ ጸጥ ትል ነበር አሁን ግን በአንዴ ተወሰነና ከዛ የሆነ ሰዓት ላይ አራት ጊዜ አስር ጊዜ ወደኋላ ኋላ ተመልሳ መጸጸት፣ ያ ደግሞ ምንም ትርጉም የለውም ማለት ነው። አሁንም ማሰብ አለባት ከብሩክ ጋር መቀጠል ከፈለገች ተናግር ያለው ነው። ሀይሚና ብሩክ እንደው አያደርገውና አይበለውና ቢለያዩ በጣም የመጨረሻ የመጀመሪያዋ ተጎጂ የምትሆነው የመጀመሪያ የምታለቅሰው የመጀመሪያ ራሷን ጠምጥማ የምታለቅሰው ቤት ምትሉ አንገቷ የምትደፋው ሀይሚ ናት። በጣም በግልጽ ነው ይሄ። በቃ የብዙ ሰዎች ህይወት የማየው ነገር ነው። የምሬ ነው ምላችሁ፣ ወንድ ልጅ በጣም ጠንካራ ቢከፋው ምን ብለው ራስ ወጥ ያደርገል። ገባችሁ የምትጎዳው የምትሰበር ሴት ልጅ ናት። በተለይ ደግሞ የመጀመሪያ ፍቅሯን የሆነ ነገር ፌል ቢያረግ በጣም የምትሰበር ሴት ልጅ ናት። ለዛ ነው ኔ ሀይሚን እየተቆጣት ያለት ሁለቴ የማሰብ አለብሽ የሆነ ነገር ስታረጊ ምላት። ፕራንክ ስታረጊ ማገናዘብ አለብሽ ሁለ የማሰብ አለብሽ ምላት። ብታረጊም የሚዲያ ሰውነሽ ጥሩ ነው፣ ጎበዝነሽ፣ ተዋናይነሽ በደንብ ትችላለሽ ምናምን። ነገር ግን አንድን ነገር ከማድረግሽ በፊት ሶስት የማሰብ አለብሽ ወይም ደግሞ ፕራንክ ስታረጊ ወዲያውኑ ፕራንክ ነው ብለሽ መናገር አለብሽ ምለው። ለዚህ ነው ያለ ምክንያት አይደለም። የሆነ ቀን ላይ እንደምትጸጸትበት ስለማቅ፣ የሆነ ጊዜ እንደምትጎዳበት ስለማቅ ነው ይህንን ነገር አስቀድም የምናገረው። ኤኒወይስ ያለፈው ነገር ሁሉ አልፏል። የፈሰሰዋ አይታፈስም። አንዴ ከአንደበት የወጣ ነገር አንዴ የሆነ ነገር ወደኋላ መልሳችሁ አስተካክሉት ቢባል ለወደፊት ያለውን እንጂ ከኋላ ያለውን ማስተካከል ምንም አይጠቅምም፣ ሊጠቅምም አይችልም ና አሁን ለወደፊት ለምትሄደው መንገድ ነው። አስተካክላ መሄድ አለባት፣ ማገናዘብ አለባት፣ ሶስት የአራቴ ማሰብ አለባት፣ የሆነ ነገር ስታደርግ ብዬ ነው የማስበው። ና እንግዲህ ብሩክ ትናንትና ተበሳጭቶ ነበረ፣ ከፍቶታል፣ አዝኗል፣ ተቆጭቷል። ሁሉ ነገር እውነት ነበር የሚመስለው፣ ምክንያቱም ጊዜ ነበራት፣ አብሯት ቁሞ ነበር። ኢቭን ትቷት ሲሄድ ራሱ ተከትላ ፕራንክ ነው የምትለው ዞር ብሎ ይመጣ ነበር የእውነት ይህን ብላችሁ ባይመጣም ቢያንስ ወደ ትራሱ ወደ አልጋው ውሲተኛ የሆነ ነገር ይዞ አይሄድም ነበረ። እዛው ላይ ጨርሶት፣ እዛው ላይ ትቶት በቃ ነው እንዲ ምናምን ብሎ ሄዳል። አሁን እኮ ልጁ እስከ ቤት እስከሚደርስ ድረስ ራሱ ብዙ ነገር እያሰበ እያንሰላሰለ ሄደና የሆነ ነገር ፌል አደረገብኝ ብሎ መጣ እና ይመስለኛል ብሩክ አሁን ላይ ምንድን ነው ዋናው ነገር፣ የምርም ሀይሚን ወደ ዱባይ ጥሏት ሊሄድ ነው ወይስ ደግሞ ይዟት ሊሄድ ነው ለሚለው ነገር ብዙዎቹ እየተከራከሩበት፣ እየተጨነቁ ሀይሚንም እየወቀሷት ይገኛሉ። ያለ ምክንያት አደለም፣ ሀይሚን እየወቀሷት ያሉት ጥፋት አጥፍታለች። ያለውን ነገር አድርጋለች። ራሷን የሚጎዳትን ነገር ያደረገችው ብሩክን አይደለም። በእርግጥ ብሩክም ይጎዳል እኮ ያሰበውን ነገር ስታባክንበት የተናገረው ንግግር አለ። እኔ ይሄን ብር ለእናቴ ብሰጣት አለ ብዙ ነገር ታረግለት ነበር ታረግበት ነበር። እኔ ላንቺ ብያን ነገር ሁሉ አስከሰርሽም ብላል። እና ሀይሚ መክፈል ትችላለች ያላት ልጅ ናት። እውነት እግዚአብሔር ይመስገን። እኛ የማዳም ቅመሞች ማለት ነው የአብርሽንና የሩታን ህይወት ራሱ ምን የት እንዳደረስ ነው አይታችኋል አይደል? እየሰሩ ነው እንወዳ። እኔ እድገታቸው በጣም ነው የሚያስቀናኝ በጣም ከሚባለው በላይና ይደጉ ይመን። በቃ ትልቅ ደረጃ ይድረሱና ሀይሚ እስከ ጥግ ድረስ ብር አላት። ምንም የእውነት ማለትና ብሩን መክፈል የምትችለው ነገር ነው። በብር ጉዳይ አያሳስብም፣ ግን ብሩክ የምር ክ- ትኬቷን ቀደ ዘውታል ወይ ወደሚባለው ሀሳብ ሲሄድላችሁ እኔ አይመስለኝም እውነቱን ነገሪን ካላችሁ የዛሬውንም ሀይሚ ያደረገችውን ነገር እኔ ፕራንክ ነው ሊሆን የሚችለው። ግን ፕራንክ ቢሆንም ሀይሚ ሊያዝንባት አለሁ። ለምን እንደዛ ማድረግ የለባትም። ይሄ ነገር እየቆየ ሲሄደ የሚያስጠላ ነገር ነው። ለምን ፕራንክ ታሳድራለች ብዬ ነበር። ግን ፕራንክ እንደሚሆን ግምትን ሰጥቻችሁ ነበረ። ሀይሚም ይሄን ነገር በጭራሽ ላደረገው አልችልም። ትቼ ሊሄድ አልችልም የትም ቦታ ከብሩክ ውጪ መሄድ አልችልም ብላለች። ለእኔ ብሎ ብዙ ነገር አድርጎልኝ ይህን ነገር ላረግ አልችልም ብላ ተናግራለች። እና ብሩክስ ዛሬ የእውነት ቲኬቱን ቀዶታል ወይስ ደግሞ ያን ፓስፖርት ወስዶ ምንድነው ያደረገላት የነበረው አሁን ሲን ፕራንክ ስታደርገው ምንድነው የተወው ነገር የሚለውን ነገር አብረን እናወራበታለን። በእርግጥ እውነቱን ለመናገር እኔ ያንቺን ነገር ሀሳብች ምንድነው ካላችሁኝ እኔ ብሩክ ይሄን ያህል ጨክኖ ማለት በዚህ ሰዓት በዚህ ፍጥነት በዚ ደቂቃ በዚህ በአንድ ሰከንድ ውስጥ በእርግጥ ይለያያል። የሆነ ውሳኔ ልትወስኑ ትችላላችሁ፣ ግን ብሩክ ሁሉንም ነገር ረሶ ጥሎ ምናምን ነገር የራሱን ሀይሚ የምትሄድበትን መንገድ እንትን ብሎታል፣ ካንስል አድርጎታል ብዬ አላምንም። ከሄዱም እርግጠኛ ነኝ የምነግራችሁ አብረው ነው የሚሄዱት። ወይ ብሩክ ያለውን ነገር ሊያስቆም ይችላል፣ ወይ ደግሞ ሄዶ ቶሎ ሩጦ ይመጣል እንጂ በጭራሽ እኔ ሀይሚን ጥሏት የሚሄድ አይመስለኝም። ፕራንክን ያደረገችው ተጸጸታበታለች። እንድትጸጸትበት አንድ ደቂቃ አንድ ሰከንድ እንኳን ምን ያህል ቫሊዩ እንዳላት ምን ያህል ጥቅም እንዳላት እንድትረዳ ከዚህ በፊትም እሷ ተናግሯለች። አንድ ደቂቃም አንድ ሰከንድም ዋጋ አላት፣ እሺ ብለዋለች። ብሩክን አይደል ተናግሯታል፣ ያ ዛሬ እና ያንን ለማስተማር ብሎ ነው። እንኳን አንድ ሰዓት እንኳን አንድ ቀን ሙሉ እንኳን ሀያ አራት ሰዓት ሙሉ የሆነ የሆነ ነገር ተኮራርፎ ተጣልቶ ወይ ደግሞ የሆነ ነገር ተብሎ እውነት ያልሆነ ነገር እውነት ነው ተብሎ ያ ነገር ቢጸድቅ ማለት ነው። አንድ ሰከንድ ራሱ ህይወትን ለማበላሸትም ለማዳንም ዋጋ አላት ብዬ ነው ማስበው እና ያችን ነገር ከሰዓት ጋር መሄድ እንዳለባት ሊያስተምራት ሊፈትናት ነው የሚመስለኝ እንጂ ብሩክ የምርም ጨክኖ ስሮ በዚህ ፍጥነት ሲጀምር፣ ፓስፖርቷን ከወሰደው ራሱ አንድ ቀን ነው። በአንድ ቀን ውስጥ አሁን ምን አይነት ፕሮሰስ ተሳክቶላት ምን አይነት ነገር አስጨርሶላት ነው ተበላሸብኝ ምናምን የሚለው በቃ ሀይሚን ሊፈትናት የመጣው ነገር ነው የሚመስለኝ። እንደዛም ካልሆነ ብሩክዬ በቃ ሀይሚ ጥፋቷን አምናለች። ሁለተኛ ስህተት ነው እየሰራች ያለችው፣ ግን ደግሞ የሰው ልጅ ናት አይደል? አስር ጊዜ ሰው ሊሳሳት ይችላል። ግን ከጥፋቷ እየተማረች ትሄዳለች ብዬ ስለማስብ ገና ልጅ ናት፣ ገና ብዙ መንገዶች የምትጓዝ ሴት ናት። ና ታስተካክላለች ብዬ ነው ማስበው። ና ይህ ቅርታ ልብ ይኑረን። የሆነ ነገር ገንዘብ፣ እንኳን ሰው አልጠፋ፣ እንኳን ሰው አልታመም፣ እንኳን ሰው አልተጎዳ እንጂ ገንዘብ ጉዳይ እናንተ ችግር የለባችሁም። እስከ ጥግ ድረስ ነው ያለ፣ እንኳን ለራሳችሁ ማለት ነው ለእናቶቻችሁ ለቤተሰቦቻችሁ የምትተርፉ ያላችሁ ሰዎች ናችሁ። የምር ዩቱበሮች በደንብ ነው ገንዘብ የሚያገኙት። ደስ ይለኛል ሲያገኙ እኔ ወጣቱ ዱሮ የእናቱን ኬስ እያወለቀ የእናቱን ቦርሳ እየፈተሸ እየበረበረ አስር ብር አምስት ብር እየወሰደ ያልሆነ ነገር ያደርግ ነበር። የአባቱን ኪስ እየፈተሸ አባቱ አራው ብሬ የማን ነው ወሰደው? ጧት ጧት ጭቅጭቅ፣ ማታ ማታ ክርክር ነበር አይደል? እናት ደግሞ አይ ምላ እየረገመች ነበር። አሁን ወጣቱ ዩቲዩብ ላይ እየሰራ ነው። ስለዚህ ገንዘብ ያገኛሉ። እንኳን ላይ አይደለም ለራሳቸው ለቤተሰቦቻቸው፣ ለቤተሰብ አልፎ ከጎረቤት ለጎረቤት አልፎ ለሀገር ጠቃሚ ሆኗል። ስለዚህ ሀይሚ ምንም የገንዘብ ችግር አለባት ብዬ ስለማላስብ ገንዘብ የሚተካ ነገር ነው። ብሩክ ደግሞ ይሄ ነገር ይሄ ስህተቷ ይሄ ጥፋቷ በብር የሚተካ ከሆነ በብር የሚቀየር ከሆነ በብር የሚስተካከል ከሆነ ብሩክ ደግሞ ይቅርታ አድርጎላት ወይም ደግሞ ይቅርታ እንኳን አድርጎላታል። ይቅርታ የማያደርግበት ምክንያት የለም ስላችሁ፣ ለምትወዱት ሰው ለምን አንድ ሺህ ጊዜ አያጠፋም? ያንን ሰው ስለምትወዱት ብቻ ብላችሁ ይቅርታ የምትሉት ጊዜ አለ። የምሬ ነው ምላችሁ ልባችሁ እንኳን እንትን ባያልም ባያምንበትም ግን ብሩክ ይቅርታውን አምኖበት ተቀብሏል ያናደደው ያበሳጨው ነገር አንድ ቅሬ ቀም በአንድ ሰከንድ ቫሊዮ አላት የሆነ ነገር ተናግረች ጸጥሰት ፕራንክ ታሳድሪ ብዬሻል ነበረ ወይ አሁን በተስተካከልንበት ሁኔታ ላይ ለምን እንደዚ ታደርጊያለሽ ነው ያለው ለማንኛውም ግን እኔ የኔ ሀሳብ ምንድን ነው ሀይሚ ጣጥፍታለች አዎ ግን ደግሞ የተተፋ ምራቅ አይዋጥም ድጋሚ አይበላም አይላስም አይደል የፈሰሰው አይታፈስም አይደል ልክ እንደዛ ሀይሚ ተናግራለች ወጥታለች በቃ ተጸጽታበታለች ከዚህ በኋላ ድጋሚያት ደግሞ፣ ስለዚህ ከብሩክ ጋር ሸር ብትን እያሉ ይመጡልናል ብዬ ነው ማስበው። ብሩክም ጨክኖ ጥላት አይሄድም። ኢቭን እንደው እንኳን ፕሮሰሱ ፌል አድርጎላት አድርጎባት ከሆነ ብሩክ ደግሞ ቶሎ በፍጥነት ወስኖ ከሆነ ሀይሚ መሄዱ አይቀርም። ምንም ችግር የለውም። እሱ የግድ በራሷ መሞክራ መሄድ ትችላለች። የቪዚት ዛ ቪዛ አውጥታ መሄድ ትችላለች። ኢትስ ኦኬ ኖርማል ነው። ሀምሳ ሺህ ብር እራሷ አትፈጅም። ሀምሳ ሺህ ብር ማለት ለሀይሚ በሁለት ቀን በሶስት ቀን ውስጥ የምታመጣው ገንዘብ ነው አይደል? ኢትስ ኖርማል ነው። በራሷ ራሱ መሄድ ትችላለች። ብሩክ የግድ ፕሮሰሱን ማስጨረስ አይጠበቅበትም። ግን እሷን ፕራንክ ለእንትን ሰርፕራይዝ ለማድረግ ፈልጎ ነበር ሁለት መቶ ሺህ ስትገባ በጣም በሰፊው በትልቁ ሰርፕራይዝ ሊያደርጋት ፈልጎ ነበረ። ሀይሚ ደግሞ ጉዞ ወደ ሁለት መቶ ሺህ ትገባለች። ፏ ያለ ጊዜ ያሳልፋሉ። ብሩክም ሀይሚ ይሄዳሉ። እኛ ተመልካቾችም ደስ ይለናል። ስለዚህ ሌላ ምንም አዲስ ነገር የለውም ሀይሚን ግን እንደዚህ የምንናገርበት ምክንያት ስለምንወዳት ስህተት እንዳሰራ ከስህተቷ እንድትማር ወደፊት እንድታስብ ወደኋላ ምንም ነገር በቃ አለ አይደለ ከብሩክና ከብሩክ የሚለያትን ነገር ከብሩቅ ተቃራኒ የሚያደርጋትን ነገር ብሩክን ስሜታዊ የሚያደርግ ነገር አትናገርም ቅድሚያ የምትጎደው ሀይሚ ስለሆነች ባለፈው ሄዶ ስላየነው ነው ይህንን ነው ስለምንወዳት ነው እና አትፍረዱብን ብቻ ሰላም ያምጣለን እነሱን